እንደ ምን አመሻችሁ? የተከበራችሁ ተመልካቾቻችን ከኢቲቪ 57 ወደ ምሽት ስፖርት ዜናዎቻችን አለፍን። ስንቄ ባንክ እያመሰገንኩኝ ከዜናዎቹ ጋር ነጻነት ጫን ያለው ነኝ። ስፖርት ወጣቱ ትውልድ መልካም የሆኑ የሕይወት ክህሎቶችን እንዲያዳብር የሚያግዝና የነገዋን ኢትዮጵያ ዜጎች መፍጠሪያችን ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ስድስተኛው የመላ ኢትዮጵያ ጨዋታ ዛሬ በጅማ ከተማ ተጀምረዋል። አዲስ የሸዋስ ከአስራ ሁለቱ ክልሎችና ሁለቱ ከተማ አስተዳደሮች የተውጣጡ ከአምስት ሺህ በላይ ስፖርተኞች የሚሳተፉበት ስድስተኛው መላ ኢትዮጵያ ጨዋታዎች በጅማ ከተማ ተጀምሯል። ውድድሩ በጅማ ዩኒቨርሲቲ ስታዲየም በተደረገ የመክፈቻ መርሃ ግብር በይፋ የተጀመረ ሲሆን የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የባህልና ስፖርት ሚኒስትር ሸዊስ ሻንካ፣ የኦሮሚያ ክልል ምክትል ፕሬዚዳንት አወሎ አብዲን ጨምሮ የክልሎች የሥራ ኃላፊዎች፣ የከተማው ነዋሪና ልኡካን ቡድኖች ተገኝተዋል። ስፖርታዊ ውድድሩ ወጣቱ ትውልድ የህይወት ክህሎቶችን እንዲያዳብሩ ያግዛቸዋል ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ይህ ስፖርታዊ ጨዋታ ወጣት ስፖርተኞቻችን አስፈላጊ የህይወት ክህሎቶችን እንዲያዳብሩ ያግዛቸዋል፣ ፍትሃዊነትን ያለማምዳቸዋል፣ የቡድን ስራን እና ኃላፊነት እንዲወስዱም ያለማምዳቸዋል፣ አካታችነትንም ያለማምዳቸዋል። ለእኛ ስፖርት የነገዋን ኢትዮጵያ ዜጎች መፍጠሪያችን ነው ብለን እናምናለን። ስለሆነም ወጣቱ ትውልድ ባሉታዊ ነገሮች እንዳይጠለፍ ስፖርት ከፍተኛውን ድርሻ ስለሚወጣ መንግሥት እዚህ ላይ ትኩረት አድርጎ ይሰራል ሲሉም ነው ምክትል ጠቅላይ ሚኒስትሩ የተናገሩት። ስፖርትና ጨዋታ ከደጋፊነት እንካ ስላንቲያ ወጥቶ የጤና መጠበቂያ የአስተሳሰብ መቅረጫና የክህሎት መፍጠሪያ እንዲሆን መንግስት እየሰራ ይገኛል። በተለይም ወጣቱ ትውልድ በወሬ መናጆ፣ በሴራ መቀናጆ እንዳይጠለፍ ስፖርት አንዱ መፍትሔ ነው። ማን ለምን መቼ የት እንዴት ብሎ የሚጠይቅ የሚሮጠውን ወደቀ የሚመጥቀውን ደቀቀ ያለውን ሞተ የተከፈተውን ተከተተ ብሎ የሚያናፍስና የሚቀበል ወጣት ያለ ውድድር ጎል እንደሚያስቆጥር ተጫዋች ይቆጠራል። የምክትል ጠቅላይ ሚኒስትሩን ሐሳብ ያጠናከሩት ሸዊሽ ሻንካ የባህልና ስፖርት ሚኒስትር በአገሪቱ የተጀመረውን ሪፎርም ተከትሎ መንግስት በተለያዩ የልማት ዘርፎች ላይ ትኩረት ሰጥቶ እየሰራ ይገኛል። ልዩ ትኩረት ከተሰጡ ዘርፎች አንዱ የስፖርት ልማት ነው። ስፖርት ለአንድ ሀገር ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ እድገት ያለው ፋይዳ ከፍተኛ በመሆኑ ከዘርፉ የበለጠ ለመጠቀም በጥናት ላይ ተሞርክዞ ስትራቴጂ ተነድፎ እየተሰራ ይገኛል። በዚህ መሠረትም ባለፉት ዓመታት የተሰሩ የስፖርት ማዘውተሪያዎች ሕብረተሰቡን ተጠቃሚ ማድረጉን ነው ሚኒስትሯ ያነሱት። መካከለኛና አነስተኛ ደረጃ ያላቸው ከ14 ሺህ በላይ የስፖርት ሜዳዎች ተገንብቷል። እንዲሁም ዓለም አቀፍ ደረጃ የሚያሟሉ ስቴዲየሞች አዲስ ግንባታ ከፍተኛ በጀት በመመደብ እንዲሁም ከዚህ በፊት የተገነቡ ስቴዲየሞችን ስታንዳርድ ለማሟላት ሀብት በመመደብ ከፍተኛ የሆነ ስራ እየተሰራ ይገኛል። በስፖርቱ ያለውን ስብራት ለመጠገን እየሰራ እንደሚገኝ የገለጹት የውድድሩ አዘጋጅ የሆነው የኦሮሚያ ክልል ምክትል ፕሬዚዳንት አወሎ አብዲ ሞቱም ማና ነው። ኦሮሚያ የኦሮሚያ ክልል በሰላምና ልማት ላይ እየሰራ እንደሚገኝ ሁሉ የስፖርት ስብራትን ለመጠገን በርካታ ተተኪ ስፖርተኞችን ለማፍራት እየሰራ እንደሚገኝ መጠቆም እፈልጋለሁ። ከዚህ በተጨማሪ ከጅማ ከተማ ፍቅር ወንድማማችነትና አንድነትን እንዲሁም ሰላምን የምንማማርባት ነው። በዚህም ለከተማውና ለአካባቢው ነዋሪዎች እንኳን ደስ አላችሁ ማለት እፈልጋለሁ። ይህ ውድድር የህብረ ብሔራዊነት መናኸሪያ በሆነችው ጅማ ከተማ መካሄዱ ታሪካዊ መሆኑን ነው ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ያነሱት። ጅማ በንግድ፣ በባህል በሃይማኖትና በትምህርት ኢትዮጵያን ከአራቱም ማዕዘናት ሲገናኙበት የኖረች ከተማ ናት። ዛሬ ደግሞ ያንን ታሪክ የበለጠ የሚያደምቅ ስራ ጅማ ላይ እየተሰራ ይገኛል። ጅማ የኢትዮጵያ ባለውለታ ናት። አባ ጅፋርን ብቻ አይደለም ዶክተር አብይንም አፍርታንላለች። የባህልና ስፖርት ሚኒስቴር በዚህ ዓመት ከሁለት ሺህ ስምንት ጀምሮ ተቋርቶ የቆየውን መላ ኢትዮጵያ ጨዋታዎችን ጨምሮ ሌሎች ስፖርታዊ ውድድሮችን በማስጀመር የኢትዮጵያን ስፖርት ማነቃቃት ላይ እንደሚገኝም ነው በመክፈቻው የተጠቆመው። በኢትዮጵያ ፕሪሚየር ሊግ ድሬዳዋ ስሩልሽረን በማሸነፍ በሊጉ መቆየቱን አረጋገጠ። በሰላሳ አምስተኛ ሳምንት የመጨረሻ ጨዋታ ስሩልሽረን የገጠመው ድሬዳዋ ከተማ አራት ለሁለት በማሸነፍ በሊጉ መቆየቱን ያረጋገጠበትን ወሳኝ ሶስት ነጥብ አስመዝግቧል። በጨዋታው መስዑድ መሐመድ 25ኛው እና 41ኛው ደቂቃ ላይ የድሬዳዋን ሁለት ግቦችን ሲያስቆጥር፣ ዮሐንስ ደረጀና ሐቢብ ከማል ቀሪዎቹን ወሳኝ ኳሶችን ከመረብ አሳርፈዋል። ከሊጉ መውረዱን ያረጋገጠው ስሩልሽረ በብርሃኑ አዳሙና አላዛር ሽመለስ ግቦች ወደ ጨዋታ ለመመለስ ቢሞክርም ከሽንፈት አልዳንም። ውጤቱም ተከትሎም ድሬዳዋ ከተማ በ43 ነጥብ 12ኛ ደረጃ ከፍ በማለት በሊጉ መቆየቱን አረጋግጧል። የዛሬ ውጤት ለአዳማ ከተማ ከፍተኛ ጫናን የፈጠረ ሲሆን ክለቡ በሊጉ ለመቆየት በሊጉ የመጨረሻ ሳምንት ጨዋታ ተጋጣሚውን በሰፊ የግብ ልዩነት መርታትና የሌሎች ክለቦችን መጠበቅ ግዴታው ይሆናል። ከውጭ በዓለም ክለቦች ዋንጫ የምድብ የመጀመሪያ ጨዋታዎች ዛሬም ቀጥለው እየተከናወኑ ይገኛሉ። በምድብ ስድስት የቡንደስሊጋው ክለብ ዶርትሙንድ ከምሽት አንድ ሰዓት ጀምሮ ከብራዚሉ ክለብ ፍሎሚኔንሴ ጋር ጨዋታውን እያከናወነ ይገኛል። የመጀመሪያ አጋማሹን ለማጠናቀቅ በተቃረበው ጨዋታ ስቱዲዮ እስከገባን ድረስ ክለቦቹ ዜሮ ለዜሮ በሆነ ውጤት መርሃ ግብራቸውን እያከናወኑ ይገኛሉ። የብራዚሉ ክለብ ፍሉሚኔንሴ አምና ለፍጻሜ ደርሶ በማንቸስተር ሲቲ አራ ለባዶ መረታቱ ይታወሳል። በምድብ አምስት ምሽት አራት ሰዓት ላይ በሚደረግ ጨዋታ የአርጀንቲናው ክለብ ሪቨር ፕሌት ከጃፓኑ ክለብ ኡራዋ ሬድስ ይጫወታል። ሁለቱ ክለቦች በምድቡ ከአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ኢንተር ሚላንና ከሜክሲኮ ክለብ ሞንቴሪ ጋር ተደልድለዋል። ለሊቱ ሰባት ሰዓት የደቡብ አፍሪካው ማሜሎዲ ሳንዳውንስ ከደቡብ ኮሪያ ኦልሳን ጋር ጨዋታውን ያከናውናል። ለሊት 10 ሰዓት ላይ ደግሞ ኢንተር ሚላን ከሜክሲኮ ሞንቴሬይ ጨዋታውን ያደርጋል። በዓለም ክለቦች ዋንጫ ነገ ተጠባቂ ጨዋታዎች ሲደረጉ ማንቸስተር ሲቲ ከዋይዳር ካዛብላንካና ሪያል ማድሪድ ከአልሂላል የሚያከናውኑት ጨዋታዎች ይጠበቃሉ። ፊሊፖ ኢንዛጊ የፓሌርሞ ዋና አሰልጣኝ በመሆን ተሾሙ። በጣሊያን ሴሬቢ ስኬታማ አሰልጣኝ መሆን የቻለው ፊሊፖ ኢንዛጊ ፒዛን ወደ ሀገሪቱ ታላቅ ሊግ ካሳደጉ በኋላ መሰናበታቸው ይታወቃል። ይሁንና ከስንብታቸው አራት ቀናት በኋላ በሴሪ ቢ የሚሳተፉ ሌላኛው ክለብ ፓሌርሞ አሰልጣኙን በይፋ ቀጥሯል። የቀድሞው ስኬታማው የእግር ኳስ ተጫዋች ፊሊፖን ዛጌ ፒዛን ጨምሮ ከዚህ ቀደም ቬኔዚያንና ቤኔቬንቶን ወደ ጣሊያን ሴሬ ማሳደጋቸውም ይታወሳል። በተጠናቀቀው የውድድር ዓመት ስምንተኛ ደረጃን ይዞ ያጠናቀቀው ፓሌርሞ በኢንዛጊ ስር ወደ ሊጉ የማደግ ተስፋን ሰንቆ አሰልጣኙን ቀጥሮታል። ሲሞን ኢንዛጊ ከሚላን ጀምሮ ስምንተኛ ክለቡን ነው በአሰልጣኝነት መረከብ የቻለውም። ማንቸስተር ዩናይትድ በ2028 በሁለቱም ጾታ የፕሪሚየር ሊግ ዋንጫን እንዲያሸንፍ እየሰሩ መሆናቸውን የክለቡ ስራ አስፈጻሚ ተናገሩ። ከ2013 ሰር አሌክስ ሻርማን ፈርጉሰን ክለቡን መልቀቅ በኋላ ከሊጉ ዋንጫ ጋር ሆድና ጀርባ የሆነው ማንቸስተር ዩናይትድ ከበርካታ አሰልጣኞች ሹምና ሽረት በኋላ ከዋንጫ ጋር ለመታረቅ እየሰራ ነው። ስኬታማ ዋና ስራ አስፈጻሚ ማር ብራዳ ክለቡ 150ኛ ምስረታ ክብረ በዓሉን በ2028 ሲያከብር በሁለቱም ጾታ የፕሪሚየር ሊግ ዋንጫን ማሳካት እንደሚፈልግና ያንን አቅደው እየሰሩ መሆናቸውን ገልጸዋል። 150 ፕሮጀክት በሚል ስያሜ ከባለፈው ወራ መስከረም ጀምረው ከፍተኛ እቅድ ይዘው እየተነሱ ቶማር ብራዳ በ2028 ይህንን ለማሳካት እንጥራለን ብለዋል። የማንቸስተር ዩናይትድ ወንዶች በተጠናቀቀው የውድድር ዓመት 15ኛ ደረጃን ይዘው ያጠናቀቁ ሲሆን፣ የሱፐር ሊግ ዋንጫን አሳክቶ የማያውቀው የሴቶቹ ቡድን ደግሞ ከሻምፒዮኑ ቼልሲ በ16 ነጥብ ዝቅ ብሎ ሶስተኛ ደረጃን ይዞ ማጠናቀቁ ይታወቃል። ከኢቲቪ 57 ለምሽት የነበረውን ስፖርት ዜናዎቻችን አበቁ። መልካም ምሽት።